ክንዴ ባለበት አካባቢ ሌባ መባሉና ስሙ በግፎ መነሳቱ በየአካባቢው እንቅልፍ ነስቶት ይገኛል። በጓደኛው በኩል እንግዲህ የደረሰውን ወሬ ሰምቶ እንቅልፍ ነስቶታል። ክንዴ እንግዲህ የበሬውን ሌባ አግቶት ይገኛል። በዚህ የተነሳ ደግሞ ያ ያገተው ሰው ለምን ሰረከው ገንዘቡን፣ እስኒ እንዴት ነው የት ነው ያደረግከው ብሎ ሲጠይቀው ያ እንግዲህ የታገተው በሌላ በኩል እንግዲህ አከለ እና ታከለ የሚባሉ ያ ሞገስ የሚባለውን የሽተኝ ውሽማ እንግዲህ አስረውት እየደበደቡት ነበረ። አንተን ብሎ ውሽማ ሁለተኛ ከሽተኝ ፊት እንዳላይህ መጀመሪያ ወርግን በሞላ አጋዝስ በማለት እንግዲህ ለሁለት አስፈራር ተውት። ከአስፈራሮት በኋላም እንግዲህ ንግር አውጪ ነፍሳ አውጪ በማለት ወዲያውኑ እንደተፈታ እንግዲህ እውነታቸውን ነው። እንዴ አራኔ ምን ቆር ምን ገዶኝ ሽታዬንማ ካሁን በኋላ ዞር ብዬ ማለት በማለት እንግዲህ እየተርበተበተ እየሄደ እያለ መንገድ ላይ ይታይሽ ነው ያገኛታል ይታይሽ እንግዲህ መሸታ ቤት የምትሸጥ እና የምትሰራ ስትሆን በሰላም ነው ምንድን ነው እንደዚህ የሚያርበጥ በማለት ጠየቀችው አይ በሰላም ነው ይልቅ ልንገር ብዬ ነው ሰዎች ሲፈልጉ ነበረ በማለት ትነግረዋለች። ምን? እነማን ናቸው የፈለጉኝ? በማለት እንግዲህ ደነግጣል። ምክንያቱም አከለ እና ታከለ አግተውት ስለነበረ አስፈራርተውትም ስለነበረ አሁንም ደግሞ ተፈልጋል ሲባል ይበልጥ ጨነቀው። እነገሌ ናቸው በማለት እንግዲህ ነገረችው። እረ፣ ምንድን ነው ተረጋጋ እንጂ፣ ሽታዬ ናት የፈለገችው በማለት እንግዲህ አሳወቀችው። ምን እሷ ናት እንዴ? ትሰምኛለሽ ከአሁን በኋላ ላይሽ አልፈልግም ብለሽ በይልኝ ይላታል ምን ነው በሰላም ነው በማለት እንግዲህ ይታይሽም ትገረማለች እንዲያውም ታየው እራሴው ሂድ እነግራታለሁ በማለት እንግዲህ ወደ ቤቷ ይሄዳል በሌላ በኩል እንግዲህ ክንዴ ከጓደኛው ጋር እያወራ ነው ያለ ጓደኛው እኔ የምልህ አንተ የበሬው ሌባ እንደሆንክ ያ ሰውዬ ተናግሯል ግን አንተ ሳትሆን የጠረጠርኩት እኔን አንተ ነው ጓደኛዬ። በእርግጥ የሌባውን ስም አልተናገረም ሰውየው፣ ግን እሳ አካባቢ እንደሆነ ነግሮናል በማለት ሲነግረው እንግዲህ ክንዴ በጣም ይርበተበትና ቀጥ ብሎ ጎዳገጠው ሰው ይሄዳል። ይህን አካባቢ ለቀጥፋ፣ እኔ በሬውንም አመጣልሃለሁ ብሩንም አመጣልሃለሁ ያለ ስሜ እኮ ስም እየተሰጠኝ ነው በኋላ ያደረግኩት ነገር እየተወነጀልኩ ነው ያለሁት። ስለዚህ ለምንድን ነው አካባቢ ለቀህም አትወጣ ይለዋል? ያ እንግዲህ በሬውን የሰረቀው ሰውዬ ክንዴ አስሮት ስለነበረ እሺ በቃ እለቀዋለሁ ይለዋል። ግን ደግሞ መልቀቅ አይፈልግም። ምክንያቱም አሁን የክንዴ ስም አንዴ ጠልሽቷል። በየመሸታ ቤቱ እንዲሁም በየአካባቢው ሲሄድ ያ የበሬው ሌባ እየተባለ እንግዲህ ሊጠቋቆምበት ስለሆነ። እውነቱን ሳያውቅ ደግሞ መልቀቅ አልፈለገም። በሌላ በኩል የበሬው ባለቤት እንግዲህ የሚያንገሸግሸው በሬው በመሰረቁ ያ አከለ እና ታከለ ወይኔ በሬ እያለ አሁንም ይዘብታል። ችግር የለም እያለ ጓደኛው አከለ ደግሞ በሬው እንደሚገኝ እና ፈልጋቸውን እንደሚቀጥሉ በተስፋ ያሳውቀዋል። ከዛ ቀደም ብሎ ግን የሆን ነገር መስራት አለብን በማለት ተያይዘው ወደ ሆነ ቦታ ይሄዳሉ። ሽታዬም እንግዲህ ስራዋን እየሰራች አረቂዋን እንግዲህ በረንዳ ላይ እየቀጠቀጠች ማለት ይቻላል። ከደቂቃዎች በኋላ መጣች እና ይታየሽ እኔም የምልሽ የሆነ ሰው አልመጣም እንዴ? በማለት ጠየቀቻት። ማንን ፈልገች ነው? አከለኝ የፈለኩት ምን? ሌላ ጊዜ እኮ ሞገስ የት ነው ብለሽ ነበር የምትጠይቂኝ። ምን ተገኘ ደግሞ ዛሬ እሱን የምትጠይቂኝ? አረ፣ አላየሁትም በማለት እንግዲህ ልክ ልኳንና ባሽሙር ትናገራታለች። በቃ ዞር በይልኝ ብላት እንግዲህ ይታይሽ ጥላን ነበር የገባችው። በሌላ በኩል እንግዲህ ይታይሽ ያህን ሞገስ የተባለውን ሰውዬ ስትፈልገው የነበረው ከዚህ በኋላ እኔ ከአንቺ ጋር ልታይም ሆነ ቆሜ ላናግርሽ አልፈልግም፣ የራሴ ህይወት ይበልጣል ከምንም ነገር በላይ ራሴን ማስቀድም በማለት እንግዲህ ሞገስ ይታይሽን ጥሏታል ማለት ነው። ውሽማው ነበረች። አሁን ግን አከለና ታከለ ሲያንገላቱት እንደዛ አስረው ለህይወቱ ሰጋና ከይታይሽን ምራቅ ብሎ ስላስፈራረው እንግዲህ በፍራቻ ያችን የመሰለች እንግዲህ ልዕልት አልፈልጋትም ከዚህ በኋላ እንድትመጣብኝም አልፈልግም በማለት እዚህ በኋላ አንድ ብለሽ እንዳታገኝ ሲጀመር እኔ ላይሽ አልፈልግም በማለት ከየታይሽ ላይ መታ ይጮባታል የተይሽም ግራ ገባት እንዴት በአንድ ቀን እንደዚህ ሊለወጥ ይችላል በማለት እንግዲህ ማሰብ ጀመረች በሌላ በኩል እንግዲህ የክንዴ ጓደኛ ያስተዋይው ሰው የአይተይሽ ሁኔታ አሳስቦታል። አይኗ ቀይ ቀይ ሆኗል ያለቀሰችበት ያስታውቃል እኔ የምልሽ ይተይሽ በሰላም ነው እንዴ ሰሞኑን ክንዴ ክንዴ ማለት አብዝተሻል ደግሞ ወይንሽ መኖኗን የምታለቅሹ በማለት ጠየቃት እሷ ግን አረ፣ ምንም ደህና ነኝ በማለት ተሸመጥጠዋለች። ያም እንግዲህ የተፈጠረውን ነገር ስለሚያውቅ፣ ከሞገስ ጋር ያላትን ድብቅ ግንኙነት ስለሚያውቀው ብዙም ለመጫን አልሞከረም። ክንዴም እንግዲህ በመጨረሻ ማጓደኛው ጋር ሄዶ መፍትሄ ይፈልጋል። ከዛ ቀደም ብሎ እንግዲህ ሞገስን አግኝቶ ነበር። ሞገስም ቆጭ ብሏል። ይታይሽ እንግዲህ እያለቀሰች ስላያት ነው። ሄደ ቆይን ያናግረዋለሁ አታስቢ በማለት ክንዴ ሞገዝን ለማናገር ሄዶ ነበር። እሺ የተፈጠረ ነገር አለ? እንዲህ አለው። አረ ምንም የለም። ቆይ ታዲያ አንተ ሳታስበው እንደው አረገዘች እንዴ ወይስ ምንድን ነው? አረ ወጉ ቀርቶብኝ በቅቱ በሆንኩኝ አለ እያለ እንግዲህ ያ ሞገዝም መተረት ጀመረ። እንደው አረገዘችብህ እንዴ ብሎ ነበር የጠረጠረው ክንዴ። እንደዛ አይደለም ጉዳዩ። ታዲያ ምንድን ነው? ግንኙነታችሁን ሀገር አይደል እንዴ የሚያውቀው? ምንድን ነው እንደዚህ የሆነው? ተነቀቤ ብለህ ነው ይለዋል። አይ እንደዚ አይደለም ግን በቃ የእኔ እና የሷ ነገር ለይቶልናል። የመጨረሻችን ነው በማለት እንግዲህ ለክንዴ ያሳውቀዋል። ለማንኛውም ልጅቷ እንደዚህ ባት ጎዳት የተሻለ ነበር በማለት እንግዲህ ምክሮችን መክሮ ጥሎት ይሄዳል። እንግዲህ ቀጥ ብሎ የሄደው ያ ሌባ የተባለውን እና ሌባውን የሰረቀው ሰው እንዲሁም ደግሞ ሌባው እዛ አካባቢ እንዳለና ማን እንደሆነ ለማህበረሰቡ ለነገረው ሰው ስህተት ብሎ ይሄዳል። ቆይ እውነቱን ንገረኝ፣ ምንድን ነበር ያልካቸው ለአካባቢያችን ሰዎች ሌባው ማን እንደሆነ ተናግራል በማለት ያፈጥጠዋል። የሰውየውን ስም አልተናገርኩም ግን ከዛ አካባቢ ነው ያለው ሌባው እኛ ሰፈር ነው ብዬ ተናገር ያለው በማለት እንግዲህ አየታገተ ሰውም ይነግረዋል። ክንዴም እንግዲህ ጓደኛው ያለውን መለስ ሲልና ያስታውሳል። ንግግሩ እንዳለ ትክክል እንደሆነ ሲያረጋግጥ ይኸውልህ እኔ ገንዘቡንም በሬውንም አምጥቼ ልስጥህ፣ እባክህ እባክህ፣ እንደው ይህን አካባቢ ለቅቀው ልቅ በልልኝ ይለዋል። ያ ግን መሄድ አይፈልግም። መሄድማ የለብኝም ክንዴ፣ እንግዲህ ደግሞ ስለ አንተማ ላውቅ እንዳይመስልህ በጣም የምታምር ቆንጆ የልጅ እንዳለች አውቃለሁ፣ ስለዚህ አንድ ነገር አደረጋለሁ ብትል ከልጁ ላይ እንደፈረደባት ቆጥሮ በማለት ሳይፈተው እንግዲህ ጥሎት ይሄዳል። ይታይሽም እንግዲህ በጓሮው ትሄድ እና አከለ የሚባለውን ሰው ተጠባበቀው ጀመረ ተሰማኝ አለ ሞገስ የሚባለው እንዳስፈራራውእና እና የሆነ ነገር እንዳደረከ አውቃለሁ። አንድ ነገር አድርገው ቢሆን ግን ጠብ ከኔ ጋር ነው በማለት ትስትበታለች። ያ እንግዲህ አከለ በጣም ስለሚወዳት ይታይሽን ነገሩን ሁሉ ዝም ነበር ያላት እንግዲህ ምንም ነገር አልመለሰላትም። ከራበት እና ዘታበት እንዲሁም ደግሞ ሞገስ አንድ ነገር ቢሆን ተጠያቂ የማደርግ አንተን ነው በማለት ጥለው ሄደች። አካለም እንግዲህ ከመጣ በኋላ ከታከለ ጋር ስለተፈጠረው ነገር እንዲሁም ደግሞ ምን እንዳለችው እያንዳንዱ ለጓደኛ መክረዋል። ጓደኛውም እንግዲህ አይዞ ተጽናና እንደዚህማ መሆን የለብም እያለ ለማስረዳት እና ጉዳዩን ቀዝቀዝ ለማድረግ ይሞክራል። ቢታይሽም እንግዲህ እንግዲ ጥሏ ስለተለያት እና እንዳደርሽ ቤት አላላት እያለቀሰች ነው። በሌላ በኩል ክንዴም ተክዞ እና ቁጭ ብሎ ይገኛል። ጎረቤት የሆነችው ሰው እንግዲህ እኔ የምልህ ክንዴ በሰላም ነው፣ ዛሬ ያለወትሮ ምንድን ነው እንደዚህ ትክዝ ብላ የተቀመጥ? ካለችው በሰላም ነው ረንዲዮተኝማ አርና ጓደኛ ወደ ያለበት ወደ ጓሮ ይሄድና እኔ የምልህ ጓደኛ ምን ነበር የተወራው አልከኝ በማለት ይጠይቀዋል። በድጋሚ አላመነም "ያው! እንግዲህ እሱ ያለው ሌባውኛ አካባቢ እንደሆነ ነው!" ግን ደግሞ ያንተን ስም በጭራሽ አልተናገረም እና ጓደኛዬ፣ ክንዴ ይህን ነገር ብታስብበት የተሻለ ነው ብሎ ምክር ይሰጠዋል። ክንዴም እንግዲህ መባቻን ነው ብሎ እስኪ የእውነት ነው እያለ እንግዲህ ሊያስምለው ፈለገ። አዎ በማለት እንግዲህ ድራማ ይቋጫል። በጣም ደስ የሚል እና ተወዳጅ የሆነ የገጠር ድራማ ነው። ከወደዳችሁት እንግዲህ እየገባችሁ እዩት። ለዛሬ የነበረ ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።